እሺ እንደምን አደርክ አጎቴ? የዚህ ቤት ባለቤት አንተ ነህ? ስንት ቤት የተቃጠለብህ? ሁለት። እኔም እሱን ማየት እችላለሁ። ከዚህ ጋር ሳር ቤት ይመስለኛል። ይሄኛው ደግሞ ፍርስራሹ እንደሚያመለክተው ቆርቆሮዎቹ፣ ምኑ እማኞች ናቸው። ቆርቆሮ ቤት ነው ደግሞም ትልቅ ቤት ይመስለኛል። ሁለት ክፍል ነው ሶስት ክፍል ነው የነበረው? ሶስት ክፍል ነበር። ሶስት ክፍል ቤት ነው። በቤት ውስጥ እንስሳት ነበሩ? እንስሳት የሉም። ያ ሀብት ተቃቁራ እንኳን ንብረት እህል አዝመራ በሙሉ ነዷል። በግምት ቤቱ በውስጡ ካለው አዝመራ ጋር ከቤት እቃዎቹ ጋር ሲገመት ምን ያህል ይሆናል ብለ ትገምታለ? መቶ ሺህ ብር ያላነሰ እንደ መቶ ሺህ ብር ማ እኔ እንደማየው ቤቱ ራሱ ይሆናል በዛሬ የቆርቆሮ ዋጋና የእንጨት ዋጋ አዝመራውን መገመት ከቻልክ ብዬ ነው እና የቤት እቃውን እኔ ስለማላውቀው አዝመራው ራሱ ወደ 100 ሺህ ይሆናል ብቻውን። የተረፈ የተረፈ አዝመራ እህል ምናምን አለ። እኔ ለማየት እንደምችለው እዚህ ጋር የተቃጠለ እህል ነው የማየው። ይሄ ማገልገል አይችልም፣ ከዚህ በላይ ለከብቶች ካልሆነ ለሌላ አገልግሎት መዋል የሚችል አይደለም። ይሄ ሁሉ የሚታይ ገብስ፣ ይሄ ሁሉ የተቃጠለ ገብስ ነው የሚታይ ይሄ ሁሉ ለከብቶች ከሆነ ነው እንጂ ለሰው አይሆንም። ተቃጥሏል። በከፊል የተቃጠለ ነው። ይሄ ጭራሽ ደግሞ ያረረ ነው። ሰው ይህን ለምን እንደሚያቃጥል በጣም ነው የሚገርመው። እህል ወደ አፈርነት እስኪቀየር፣ በዚህ መልኩ እህሉን መዝረፍ ይቻል ነበር፣ ለአገልግሎት መዋል ይቻል ነበር፣ እቃዎቹንም መዝረፍ ይቻል ነበር። ግን አንድ የሀገር መከላከያ ነኝ ብሎ የሚያስብ ኃይል በዚህ መልኩ የሀገር ንብረት ለምን እንደሚያወድም ለመረዳት ለማመንም ይከብዳል። እውነት ለመናገር ከሆነ ይህ የሚታዩ ቆርቆሮዎች ናቸው። ከቤቱ አዝመራ ውስጥ ምንድን ነው የዘረፉት የወሰዱት? ካቃጠሉት ውጭ ባቄላና የቻሉትን ገብስ ወስደዋል። ድንች ነበረ ቤት ውስጥ፣ ተቃጥሏል ወይስ ወስደውታል? ግማሹ ነደዋል፣ ግማሹ ነደዋል። እዚህ ጋ ለማየት የምንችለው የተቃጠለ ባቄላ ነው። የቻሉትን ጭነዋል። የቀረውን ደግሞ በዚህ መልኩ አቃጥሎታል። ይሄ የምታዩት የተቃጠለ ገብስ ነው። ቤቱ ሙሉ አካባቢው ፈርታይል ነው፣ አምራች ነው። ቤቱ ሙሉ ገብስ ነው የሚሆነው። ከመሬት ውስጥም እንደምናየው ገብስ ነው የምናየው ቤቱ ውስጥ። ይሄ የምታዩት ከአፈር ጋር የተቀላቀለው ገብስ ነው። ለምን የሚል ተጠየቅ ቢጠየቅ ለዚህ ምላሽ መስጠት የሚችል አንድ እንኳን አካል መኖር አይችልም፣ የለም። ይሄ ቤት በውስጡ ከሰባት ያለነሰ ቤተሰብ የሚኖርበት ነው። ቤቱ ሲቃጠል እነዚህ ህፃናት፣ ሴቶች፣ ነፍሰ ጡሮች፣ አረጋውያን አሉ። እነሱም መጠጊያ እንዲያጡ ነው የታሰበው ማለት ነው። ይሄ ኃይል አጥፊ ኃይል ነው፣ ወራሪ ነው። የሀገራዊ ስሜት የለውም። ሀገርን የመከላከል የመጠበቅ ሞራልም ስሜትም የለውም ስንል በምክንያት ነው። እነዚህ ህጻናት የሚያድጉበት ሀብት በዚህ መልኩ እንዲወድም ሲደረግ ለዛ መገለጫ ካልሆነ ለምን ይሆናል? ይህ የምታዩት የተቃጠለ ድንች ነው፣ ሌላ አይደለም። ድንች ነው እንደዚህ ተቃጥሎ የምታዩት። ይህንንም ድንች ወስዶ መዝረፍ ለሌሎቹ መስጠት ሊቻል ይሆናል፣ ግን ለምን በዚህ መልክ ወደ አመድነት መቀየር ይህን እንድንች ለምን አስፈለገ? ምን ሊያረግ? ይሄ የአሪዎስ ባህሪ የጨካኞች ምግባር ካልሆነ በስተቀር ምን ሊባል ነው ይሄ? እውነት ይህንን የሚፈጽም አካል የሀገር መከላከያ ሰራዊት አባል ነኝ ሊል፣ ይህንን የሚያስፈጽም አመራርም አመራር ነኝ ብሎ ሀገር ሊመራ ፍላጎት ኖሮት ነው? እንዴትስ ሊሆን ይችላል? ይህንን ካደረጉ በኋላ የዚህን አካባቢ ህዝብ እንዴት ነው እንመረዋለን ብለው የሚያስቡት? ስኪዩት ሰዎች ዛሬ በጎዳና ላይ ይበሉታተው እየለመኑ ባለበት ሀገር ውስጥ ከ30 ከ40 ፐርሰንት በላይ ህዝቡ ይበላዋተው ወደ ልመና በተሰማራበት ሀገር ውስጥ ጀግና አርሶ አደሮች ብርድ የኢትዮጵያ ብርድ ሳይበግራቸው ለፍተው ያመረቱትን አዝመራ በዚህ መልኩ እያቃጠሉ መጣል ምን ማለት ነው? ምንድን ነው ፋይዳው? ብለን ምን ጠይቅ መልስ የሚሰጠን የለም። የምር ግን አማራን በዚህ መልኩ ማንበርከክ ይቻላል በግል ይቻላል ብያላም ነው እንግዲህ፣ በቻልነው ነው አቅም የሀገር መከላከያ ነኝ የሚለው ወራሪ ቡድን አካባቢያችን ላይ ምን እየፈጸመ እንዳለ ለማሳየት እንሞክራለን። ይሄ ብቻ አይደለም የተቃጠለ ቤት፣ ሌሎች ቤቶችም ትናንትና ሁለት ቤቶች ተቃጥለዋል በውስጣቸው ከነበረ ንብረት ጋር ማለት ነው። ህዝቡም ይሄን ይይና፣ እውነት ይሄ ኃይል አላማው ምንድን ነው? ይሄ ኃይል ከኦነግ የተለየ ባህሪ አለው ወይ ወይስ እንደምንለው በትክክል የኦነግን ባህሪ የወረሰ ነው የሚለውን ህዝቡም ራሱ መፍረድ ይችላል። ህዝብም ይፍረድ። ይህንን ለሚዲያ ስናውለው ህዝቡም እንዲፈርድ ጭምር ነው፣ በሌላ ምክንያት አይደለም። እውነት ለመናገር በዚህ ቤት ውስጥ በትንሹ ከ50 ኩንታል በላይ ድንች፣ ከ30 ኩንታል በላይ ገብስ፣ ከ20 ኩንታል በላይ ስንዴ ከሀያ ኩንታል በላይ ባቄላ እና ሌሎች የተሟሉ የቤት እቃዎች ነበሩ። ቤቱም አዝመራውም በዛ ልክ ወድሞ ነው የምታዩት። በእኔ ግምት ይህን ቤት በመቶ ሺ ብር መገመት እንችላለን። በስርዓት የተሰራ ውሃ ልክ ያለው የተለሰነ ቤት ነው። በሮቹም በላሜራ የተሰሩ በዚህ መልኩ የተሰሩ ናቸው። መስኮቶቹም ግን ለምን በሮቹ ናቸው እነዚህ የምታዩአቸው? ለምን ሆነ ለምን ተደረገ ብለን ድጋሜ ላንጠይቅ እንችላለን። የስርዓቱ እውነተኛ ማሳያዎች ናቸው እነዚህ። ህዝባችን ግን ይህንን እንዲያይ የምንፈልገው በእርግጥም ስርዓቱ ምን አይነት ስርዓት እንደሆነ በልኩ ይረዳ ዘንድ ነው። በምታዩት መልኩ የአካባቢው ሰዎች ተሰብስበው ይሄን ታምር ይሄን ጉድ እያዩ ነው ያሉት። አንዳንዶቹን ኢንተርቪው ለማድረግ እሞክራለሁ። ወንድሜስ ስም ማን ነው? ተናጆ ፈንታባላለሁ የዚህ አካባቢ ተወላጅ ነው ተወላጅ ነኝ ያለው ደብረ ጽዮን ቀበሌ ነው። ይሄን ታምር ለማየት ነው የመጣው። ሰውየውን ታውቀዋለ? ከዚህ በፊት የብልጽግና ዋና ሊቀመንበር ነበረ። አሁን ደግሞ ከዛ ወጥቷል። እኔ የብልጽግና አይጠቅመኝም ብሎ ከነሱ ተለይቷል። ይሄንንም ታውቃለ? ስለዚህ ቤቱ የተቃጠለው በሰውየው ሌላ ጥፋት ሳይሆን ብልጽግናን ባለመቀላቀሉ ነው ማለት ነው። ያው እንግዲህ ብልጽግናን ባለመቀላቀሉ የመጣው የአብይ ወራሪ ሀይል። እየነጠለ አይደለም። የወንድ ቤት ቀርቶ የሴተኛ አዳሪ ቤቶችን ሁሉ እየጨፈጨፈ እያቃጠለ ሌላም ሌላም ይቃጠል፣ ይሄ በተግባር ይታይ እንጂ ስንት ቤቶች የተዘረፉ ቤቶች አሉ፣ ስንት ነገሮች እስከ ብርድ ልብስ፣ ሊጥ ሊጥ፣ መቀነት የሚወትት መንግስት ነው። እኛ በደረስንበት ዘመን እየተፈጠረ ያለ ማለት ነው። እየተፈጠረ ያለው ይሄ ነው እና እኔ ለዚህ ህዝብ የምናገረው ነገር ይህ የእኛን ቁርጠኝነት የሚያሳይ ነው። በቃ ካአሁን በኋላ አብይ አህመድ ይገዛናል? ህጹ ህጹ ሊገዛም አይችልም፣ ልንገዛም አንችልም። ካሁን በኋላ እየታረድነ፣ ቤት እየተቃጠለ፣ እየተዘረፈ እንዴት ነው? እስከመቼ ነው የምናየው? ህዝባችን፣ እስከመቼ በቃ መደራጀት ያስፈልገናል። ሞታችን ወደፊት ነው አሁንም ይቀጥላል ነው ጨርሻል። ጥሩ። በእርግጥም በዚህ መልኩ ነውር የሚፈጽም አካል መንግስት የመሆንና ሀገር የመምራት ፍላጎት አለው ብለ ታምናል። ፍጹም ሊገዛም አይችልም፣ ሊቀጥልም አይችልም። ይሄ በጾሙ ወተቱን የሚጠጥበት ውስጡ በዚህ ማህበረሰብ አኗኗር፣ ወግ፣ እምነትና ባህል መሰረት በጾም ቀናት ወተት፣ ስጋ አይበላም አይነካም። እነዚህ ግን እየዘረፉ ከታችኛው ሰፈር ጭምር ወተት እያመጡ እዚህ ሲጠጡበት የነበረው ጠጥተው ትርፉን ትተውበት የሄዱበት እቃ ነው እንግዲህ ባይኔ ለማየት እንደቻልኩት ማለት ነው ይታያል። ውስጡም በደንብ የፀሐይ ብርሃን ጋር ማች ስለማያደርግ ነው እንጂ የወተት ትርፍራፊ መኖሩ በደንብ ይታያል። ከውስጥ የቅቤ እቃም በዚህ ጋር አግኝተናል። እንግዲህ ይህንን የሚያደርጉት ኃይሎች የንጹሃን ግለሰቦችን ሰፈር እየበረበሩ እየዘረፉ እያመጡ የህፃናትንና የሴቶችን ልብስ ሳይቀር እያመጡ የሚዘርፉ ወስደው የሚሸጡ ወይ ለቤተሰቦቻቸው የሚያለብሱ አካላት ናቸው ማለት ነው በዚህ ልክ ነው የምረዳው አንተን ግን መጠየቅ የምፈልገው አንድ ጥያቄ አለኝ ወንድሜ በዚህ ልክ ነውር የሚፈጽም በዚህ ልክ ውድመት የሚፈጽም አካል ሀገር የመምራት ፍላጎት አለው ብለህ ታምናለህ የትም በየትም መቼም በመቼም ሊገዛም አይችልም ሊመራም አይችልም። ይህ ግለሰብ ቀደም ሲል በርካታ ዘመናትን ብልጽግናን ያገለገለ የወጣ የወረደ ለብልጽግና ታጋይ መስዋየት እየከፈለ አርሶ አደር ነበረ። ስለዚህ የራሱን አገልጋይ የራሱን ታዛዥ እንደዚህ አድርጎ አደጋ ላይ የሚጥል ከማቃጠል፣ ንብረቱን ዘርፎ መሄድ ቀላል ጉዳይ ነበረ ሰውየው ለመበቀል ከሆነ። አመሰግናለሁ። እስኪ ሌላ ሰው ላናገር። አይተ ካለ ጥሮ እንደምን አደርክ? እግዚአብሔር ይመስገን። ደህና ናቸው። አሚን ሰላም ናችሁ? እዚህ የተቃጠለውን ቤት እያየህ እየጎበኘ እየታዘብክም እያዘንክም ነው ያገኘውህና፣ ምን ተሰማህ? ቤቱ ተቃጠለበት ሲባል ዚህ ወንድማችን ይሄ ወንድማችን፣ ምንም የማያውቅ ምስኪን፣ ለነሱ አገልጋይ እስካሁን ድረስ እስካሁን ድረስ የነሱ አገልጋይ ነው። ዛሬ ንብረቱን እኔ፣ በጭራሽ በጭራሽ በጭራሽ፣ እኔ እንዴት ያለ መሪ እንዴት ያለ ነገር እንደሆነ አላውቅም። እንግዲህ የነሱን ዋድ የነሱን ጓደኛ የነሱን ዘመድ ይህ አማራ ስለሆነ ብቻ ነው እንጂ ወይንም ፋኖ ሆኖ ወይም ሌላ ነገር አድርጎ አይደለም። ይሄ አማራ በሆነ ብቻ ነው የተቃጠለ እንጂ ይሄ ንብረት ስላገኙት። ትናንትና ተትናንት ወዲያ እዚህ ላይ ሽማግሌውን በካራ ያረዱት አማራ ስለሆነ ብቻ እንጂ እኔ ሰውዬ ሌላ ሌላ ሌላ ነገር አለው ብዬ አላምንም። ንብረቱን ሀብቱን፣ የህፃናት ልብስ እንዲያርጉ አቃጠለ። እኔ የማውቀው ይሄ እዚህ ድረስ ነው። እንግዲህ እንዲህ አድርጎ ሊመራ ነው? ውሸት ነው፣ አይመራ እናመሰግናለን ወንድማችን በእርግጥም አንዳንዶቹ ሀገር ሊያረጋጉ ነው፣ እነዚህ ሰዎች ሰላም ሊያስከብሩ ነው ይላሉ። እኛ ደግሞ በራሳችን አንደበት እነዚህ ሊያወድሙ የመጡ እንጂ ሰላም የማስከበር አቅምም ሞራልም የሌላቸው ኃይሎች ናቸው፣ የሆነ ግን ባህሪ ነው የወረሱት እንላለን። በእርግጥ በአንተ እይታ በዚህ ልክ ነውር የሚፈጽም መንግስት ወይም አካል መንግስት ነኝ ብሎ ሀገር የመምራት ፍላጎት አለው ብለህ ታምናለህ? ይሄ ሊያጠፋ አማራን ብቻ ለማጥፋት እንጂ መንግስት ነኝ ብሎ ሊመራ አይደለም። ኦነግ ነው፣ ኦነግ ነው እንግዲህ የምንሰማው የነበረ ከዚህ። ያሰድዳል ያርዳል እንደ ከብት እዚህ ደግሞ እንደ እንስሳ በዣድ የሚያርድ መንግስት ነው እንጂ እኔ ኦነግ ነው እንጂ መንግስት አለ ብዬ ነው አላምነም። ትናንተ ትናንተ ወዲያ እኮ ይህ ህዝብ አጨብጭቦ የመረጠው ህዝብ ነበር። ይሄ ኦነግ ነው የመጣ እንጂ መንግስት አይደለም። ውሸት ነው። አመሰግናለሁ። ይህ የምታዩት የቤት እቃ የተቃጠለው ከእህል ጋር ገብሱ ከእህል ጋር የሚን ከቤት እቃ ጋር አብሮ መቃጠሉን እንድታዩን ምንም የሚዋሽ የሚቀጠፍ ነገር የለውም። ይሄ የህዝብ ትግል የህዝብ ብሶት ነውና ህዝቡም ሌላው ህዝብ የሚታየውን ነገር በገሃዱ ዓለም በነባራዊ እውነት ልኮ እንዲረዳው ስለምንፈልግ ከቤት እቃ ጋር አዝመራ እንደዚህ ነው የተቃጠለው፣ ውሸት አይደለም። እኛ ለህዝባችን ልናሳይ የምንፈልገው ምናልባት የዚህ ቤት ባለቤት አለች ላግኘት። እንግዲህ በዚህ ልክ የምታዩት በአካባቢው የተፈጠረውን አስነዋሪ ነገር ለማየት የተሰበሰበ ህዝባችንን ነው። የእውነት እኛ ከልብ አዝነናል፣ ግን ደግሞ ቤት ነው የተቃጠለው ሰው መስዋዕት እየተደረገበት ያለ ትግል ነው ያለው። እንግዲህ እኛም ህዝባችንን አስተባብረን ማድረግ ያለብንን ነገር አድርገን ትግሉን እናስቀጥል ይሆናል እንጂ በዚህ ልክ ነው ስለ ተፈጸመብን ትግሉን ጥለን የትምም እንሄድ የትምም እና ፈገፍግ አይደለንም። ትግሉ ቤታችን ላይ ነው እየተደረገ ያለው ይህን ማለት እፈልጋለሁ። አመሰግናለሁ።